የእኔ ጌታ እንደዚህ እቃቃ የምትጫወቱበት አምላክ የለኝም ታመጠዋል ጨፋዋል ለምን ተባለ በምን ተሆነ ለምትለው መልስ ትሰጣል የወላ ኦልሞስት 750 ሺህ ሰው ያየዋል ያየዋል አደባባይ ነው ማወጣ ከነጥቅሱ ምን እንደሆነ እፖስተዋለሁ ከዛ መልስ ትሰጣላችሁ መልስ ትሰጣል። ለእያንዳንዱ ነገር መልስ ትሰጣላችሁ። ሳትናደዱ ሳትበሳጩ ነው የምትመልሱልኝ። ስለዚህ ይሄ ጉዳይ የህይወት ጉዳይ ነው የህይወት ጉዳይ። ስለዚህ ጥሪ ላደርጋችሁልኝ ወንድሞች፣ እጅግ አድርጌ አመሰግናለሁ። ግን ጥያቄ አለኝ ጥያቄ ነው። ስለዚህ እንትና ኤፍሬም ባለ ጊዜ አንዳንድ መጽሐፎች አሉ ይዘህ የምትመጣው የገድላት መጽሐፍ ወይም ደግሞ ኤርሚ አለ፣ ኤርሚን እስኪ ጥሩልኝና አንዳንድ ጥያቄዎች እንዲመለሱ ሳትናደዱ። ኤርሚያ አይሳደብም እኔ ቤት በፔጁም ያነባል። እስቲ ኤርሚ ካለ ጥሩትና አንዳንድ ነገሮች ግራ የሚያጋባው እዚህ ጋር መጥቶ ይናገር። እስቲ ኤርሚ ካለ ላኩለት። ኤፍሬም ባለ ጊዜ የምታውቃቸው መጽሐፍ ይዘህ ከሆነ ይዘህ ና እና እስቲ እንወያይ። ወይ ደግሞ ጥሩልኝ ወንድማችን ኤርሚያስ ወይም ሜሎስ ሳትበሳጩ መማማር ስላለብን አንተ ቤት የሚገባ ኦርቶዶክስ ተዋህዶ የለም እንዳልከው። ከእስር ለመስደብ ይገባል። ምን ችግር አለብኝ? ከእስር እየላሰኝ ነው። የሚያከብሩኝ ብዙ የኦርቶዶክስ ልጆች አሉ። ዮኒ ማኛ መብቱ ነው የሚል ብዙ ኦርቶዶክስ ልጆች አሉ አሉ። ስለዚህ ያያሳስበኝ እሱ አይደለም። እያሳሰበኝ ያለው እንትናን ካለ ነገሩልኝ። እርሚ የተወሰነ ነገር ማረግ ስለምፈልግ ከሱ አንዳንድ ነገሮች ገብቶ የተወሰነች ነገር ቢል ነግላ አርገ ውስጥ ቆይ ላይቭ ነው ያለውን፣ ነገ አድርጌዋለው፣ ነገሩት። ዮኒን እየፈለገ ነው በሉት፣ በኮሆስት መግባት ይችላል። እና ብናዳመድ ደስ ይለኛል። መጽሐፎች ስላሉት ያለውን መጽሐፍ ያንብብልን፣ እንወቅ። አንዱ ምንድን ነው የሰደበኝ ስድብ ደስ የሚል ነው። ደስ የሚል ስድብ ሰደብከኝ። ስለ እናቱላ ነው ምታ። አወል ሙሰማ ለምን ጉዳይ ነው የመጣው ማብራተር? አወል ሙሰማ በሰላም ነው የላክልኝ ማብራተር በሰላም ነው ወይ? ብሮ ለማወቅ ፈልጌ ነው። አወሌ ማይሎ ኖ ይህን ከምኔ የት አለ? ኤርሚ ኤርሚ ቢዚ ነው መሰለኝ። ኤርሚን ንገሩት በኮሆስት ግባ በሉት። እየመጣ ነው ኦኬ፣ ንገሩልኝ ኦኬ፣ ክበሩልኝ፣ ክበሩልኝ። ሜሎስ ካለ ሜሎስንም አስገባዋለሁ። እንዴ ደስ ይለኛል፣ ምክንያት የተረጋጉ ሰዎች ናቸው። ድመት መጣ ካልገባ አለ። ሄርሚሻ ገባ። አዎ ወይኔ ወይኔ፣ ሄርሚሻ መጥቷል። ይው ኢንቫይት አደረኩት፣ ትፈለጋለህ። ብራዘር እንዴት ነህ? ደውለውም ነግረውኝ እኮ ነው ክበሉልኝ መሴጅ ቶሎ ቶሎ የሚያደርሱት በጣም መሴጅ ያደረሳችሁ ወንድሞችና እናቶች በሙሉ ክብር እበሉልኝ። ኤፊ እና ብሩኬ ናቸው የነገሩኝ። ኤፊ የደወለልኝ፣ ብሩኬ ባለ ጊዜው ተባረክልኝ፣ ፍዬ በጣም ነው የማመሰግነው ወንድሜ። ሌሎቻችሁን ክብር በሉልኝ። ጥያቄዎች ስላሉ ነው ማብራታ ጥያቄዎቼ ምንድን ነው? አንተ ከደነቁ የገድላት ትምህርቶች ውስጥ ወይም መጽሐፍ ላይ ካሉ ነገሮች የተወሰነውን በጣም ከባድ ነው የምትላቸው ለመስማት የሚዘገንኑ ነው የምትላቸውን እስቲ እዚሁ ላይ እያሳየ ብትነግርን ደስ ይለኛል። ጊዜ ካለ ማለት ነው። በጣም ብዙ ጊዜ ቴንክ ዩ ኢንቫይት ስላደርግ ማለት ጋር እኔ ጋር ብትመጣማ ደስታዬን አልችልም። አረ አንድ ሺህ ሰዎች እዛ ኑ፣ ሶስት ሺህ ሰው አለ። ይከበሩልኝ። ስለዚህ ወንድማችን ይመጣል፣ ማስረጃ ሪከርድ አርጉ፣ ለሁላችንም ስለሚጠቅም። መልስ ካለ ችግር የለብኝም። መልስ ካለ መልሱ ይሄ ነው የምትሉን ከሆነ የምታስረዱን ከሆነ እንሰማለን። ይኸው መልሱን ነው የምንፈልገው። ሌላ ነገር ምንም የለም። እኔ ጋር መልስ ብቻ። ሰላም ይብዛ። እንኳን ሰላም መጣ ደግሞ ምንም እንዳያደርጉ፣ ሞደሬተር ነው የማደርገው። ቆይ ትንሽ ቆይ ቆይ ቆይ፣ ከነስልጣን ነው። ዝም ብሎ ቀልድ የለም። ከገስት ራሱ ማኔጅ ታደርጋለህ። ይኸው፣ ስለዚህ ማንም የሚነጠንቀ የለም። ሪከርድ እያደረግን እንማራለን። ሰላማችሁ ሳት ታፕታፕ እያደረጋችሁ ኮፒሊንክ እያደረጋችሁ ተማሩልኝ ቤተሰብ፣ ሪከርድም አድርጉ። አንተ አሁን የምጠይቅ ምንድን ነው፣ ይሄ ይገባሉ ብለህ የምትላቸው የሚዘገናንነው፣ እነሱን ነው ማወቅ የምፈልገው። አንዳንዱ የባሉ ድምቀት አለ፣ አዶን ኬርታ ግን እንዴት ይሄ እነዚህ ኦርቶዶክስ መጽሐፍ ውስጥ ሊካተት ቻለ የሚሉትን እነሱን እንድትነግረኝ ነው። ክብርልኝ፣ እኔ ሚውት አደርጋለሁ። ልስ ነው። ታንኪዩ። እሺ በጣም ነው የማመሰግነው። እንደሚሆን አይ ቲክ ሌሎች ሰዎች አይገቡም። ማለት አገልጋዮች መግባት ያለባቸው ካሉ የአንተ ከፈለክ አስገባ። አዎ ካሉ ብርክዬ፣ ና ማስገባት ትችላለህ እራስህ። አይ አይ ሜሎስ እና እስኪ እንስማ። ኮፒ ሊንክ እያደረጋችሁ ቤተሰብ ለመማር ነው። ስድብ የለ ምን የለ ያለው ይነበባል። የተጻፈው መነበብ አለበት። ኦኬ ብርክ ያለህ ብና። ከኤፍሬም ጋር ግን ፎሎ እንኳን አይደለንም። በሰላም ነው። ምን አውቃለሁ። አንድ ሰው ብቻ ነው ፎሎ የሚያደርገው። በሰላም ነው። አይደን ነው እኛንም ኮፎሎ አያደርገንም። እሱ ይቋጥራል ፎሎ ይከፍልበታል። አየሩን እያየ ነው የሚያደርገው። ብሩኬ የለ መክቼ ብሩኬ ካለ እና በመጣበት ሰዓት ሪኩዌስት አድርግ ያስገባል፣ ኤርሚ ያስገባል። እሺ እሺ ጌታ ይመስገን። በጣም ቴንክዩ ዮኒ፣ እውነትን ለመፈለግ ያለህን ልብ ያው በጣም ሳላደንቅ አላልፍም። ይሄ ደግሞ አሁን የጀመረ አይደለም። በእያንዳንዱ ሀገራዊ ጉዳይም ላይ ስትናገር እንደዚሁም ደግሞ በመንፈሳዊ ዓለም ላይ ያለው ላይ እንደዚህ ሀሳብ ስትሰጥ እሰማለሁ አንዳንዴ ያው ብዙ ጊዜ ስለሆነ የምንተዋወቀው ከፌስቡክ ጀምሮ ስለሆነ ይሄ ለእውነት ያለህን አቋም በጣም አደንቅልሃለሁ ወደዋለሁ። እና ደግሞ እውነት ነው ብለህ ካመንክበት እስከ ፊት ለፊት ድረስ እንደምትጋፈጥ እንደዚህ ትዝብታለኝ ያየሁት ማለት ነው። እና እግዚአብሔር ይመስገን ቴንኪው ኢንቫይት ስላደረከኝም ይሁን እንግዲህ ካሜራዬን ከፍትና ይሄንን ከዚህ ቀጥዬ ሳሳይ አንዳንዶቹ ከዚ ፊት ያሳየኋቸው ናቸው። አንዳንዶቹ አላሳየኋቸው ግን ዛሬ እንግዲህ ምናልባት የምንችለውን ያህል እናሳያለን። ይህንን ጥያቄ ተቀብሎ ሄዶ ሊመልስልን የሚችል ማ መጥቶ ሊመልስልን የሚችል ሰው ካለ ቢመልስልን በጣም ደስ ይለናል፣ ከስድድብ ውጭ በወጣ ማለት ነው። እና እንደሱ እናደርጋለን እሺ።

ያን ሶስት አራት መጽሐፍቶች ብናይ በቂ ነው። አለ ዛሬ እንዳይበዛም ደሞ ውይ፣ አምስት አረኩት፣ አንድ ብዙ ስለሆነ ሆ ከመርኩት እኮ እዚሁ ጋር። እንዴ፣ እሺ ጌታ ይባረክ። ዚመጣ እንዴ አሉ። መጽሐፍቶቹ ብዙ ናቸው። እነዚህ መጽሐፍቶች ዝም ብለን አለፍ አለፍ ብለን እነዚህን መጽሐፍቶች እናያለን። እዚህ ጋር ኦኬ ከነዚህ መጽሐፍቶች እናያለን። ቢያንስ እስቲ ሁለት ሶስት አራት አምስት ሌሎችም አሉ፣ መጨመር እንችላለን፣ ግን ከነዚህ ከአራቱ ከአምስቱ እናያለን። እጅግ እኔ ልቤን ከሰበረውና በጣም ከሚያሳዝነኝ ነገር ብዬ ከምላቸው ከሶስቱ ሁለቱ ላይ ገፍታ እሺ፣ ወገኖች ኮፒሊንክ እና ሼር በደንብ ይደረግ። ኮፒሊንክ እና ሼር ታብ በደንብ ይደረግ። ወገኖች ጸጋ ይብዛላችሁ። ኢቨን ታቡ ወደ ሁለት ሶስት ሚሊዮን መድረስ አለበት። ታብ በደንብ ይደረግ። ኮፒሊንኩም ወደ መቶ ሺ ቢገባ በጣም ደስ ይላል። ኮሜንት መጽሐፉን ተዉት። ኮሜንት እንዳንዘጋባችሁ ብለን ነው። እሺ። እኔ ልቤን እጅግ ከሚያሳዝነኝ እንዲህ አይነት ነገር በዚህ ቤተክርስቲያን ውስጥ መገኘቱ፣ በቃ ሁሌ ባሰብኩት ሰዓት ላይ ይሄንን አባቶች አይተውታለሁ፣ ይሄንን እንዴት ሊጻፍ ቻለ? እንዴት ሊያልፍ ቻለ? እንዴት ሰው እንዴት ባገሩ የለም ብሎ ከሚያስብለኝ ነገሮች ውስጥ እዚህ አሁን በማሳየው ገድለ ዘራ ብሩክ፣ ገድለ ዘራ ብሩክ እሺ፣ ገድለ ዘራ ብሩክ ላይ ይሄ እንግዲህ መጽሐፉን ማሳየው ማሳየት ስላለብኝ ከውጭ ጀምሮ። የታተመው ይሄ በአሳታሚው ፈለገ ጊዮን ግሻ አባይ ቅዱስ ሚካኤልና አቡነ ዘራ አብሩክ ደብር ነው የደብሩ ሰበካ ጉባኤ ነው ጎጃም ውስጥ ነው ያለው አሳታሚ የምዕራብ ማተሚያ ቤት ነው የታተመው ሁለት ሺህ አስር ላይ ማለት ነው ታህሳስ አስራ ሶስት ቀን ይህ መጽሐፍ ያለ አሳታሚው ፍቃድ ይላል በቤተክርስቲያኒቱ በደብሩ ሰበካ ጉባኤ ጽህፈት ቤት ስለሆነ በኢትዮጵያ ኦርቶዶክስ ዳይርክሳን ፍቃድና በቤተክርስቲያኒቱ የሰበካ ጉባኤ የታተመው ማለት ነው ይህን ይህን ገዳም ለማግኘት የምትፈልጉ አድራሻው ከአዲስ አበባ በባህር ዳር መስመር ሲሄዱ ከቲሊሊ ከተማ ወደ ምስራቅ በሚወስደው 35 ኪሎ ሜትር ላይ ይገኛል። የምገዛቸው መጽሐፍቶች ይሆን ባይ ዘ ዌይ አንዳንዶች ካልሆኑ በስተቀር አብዛኛው የቤተክርስቲያኒቱ የምትቀበላቸው ነው። አንዳንዶቹ ብየ አልኩት። አንዳንዶች በግለሰብ እጅ የታተሙ አሉ። እነዛም ግለሰቦች በቤተክርስቲያን ውስጥ የሚታወቁ ትልልቅ ሰዎች ናቸው ያሳተሙት። ግለሰቦቹ ራሱ ኦርቶዶክሳውያን ግለሰቦች ናቸው። ኦኬ፣ በዚህ መጽሐፍ ላይ በጣም እጅግ ከሚያሳዝን ይሄ ነገር አንዱ ብዙ ነገር አለ፣ ግን ከጌታችን ከኢየሱስ ክርስቶስ ጋር ቀጥታ በተገናኘ የተጻፈ ምዕራፍ 8 ላይ ከገጽ መቶ ከገጽ 31 ገድለ ዘራ ብሩክ እኔ በያዝኩት እዚህ ማለት ነው። ገጽ 31 ይኸው ምዕራፍ 8 ይኸው፣ ይህን ክፍል ሙሉን አነባዋለሁ። እንዲህ ይላል አንድ አምላክ በሚሆን በአብና በወልድ በመንፈስ ቅዱስ ማምነን እግዚአብሔር ለወዳጁ ብፁ አባታቸው እኔ አባታችን ብዬ ማለት ስለሚከብዳይ ማለት ነው አባታቸው ዘራ ብሩክ በጎ ነገር እንዳደረገለት እና ያለ ድምፅ ከሰማይ ደጆችን አልፎ የእሳትን ባህር ተሻግሮ ፈራሽ በስባሽ ሲሆን እንደ ሕያዋን መላእክት በፍጥነት ከጽንፍ እስከ ጽንፍ ከአድማስ እስከ አድማስ ይደርስ ዘንድ የመላእክትን ክንፍ እንደሰጠው ወንድሞቻችንና እህቶቻችን ስሙ፣ ይላል። ይህ ጻድቁ አባታቸው ባለ በህይወት ዘመናቸው ለሚያመልኩት ጸጋን ክብርን የሚሰጥ ከሚሰጥ ከፈጣሪ ከመላእክት የሚበዙ አስራ ሁለት ክንፈ ጸጋን ተቀብሎ የሰማይ ደጆችን አልፎ የእሳት ባህርን ተሻግሮ ከእግዚአብሔር ዙፋን ከሰባተኛው ሰማይ ደርሶ ከመንበሩ አጠገብ ፊት ለፊት ቆመ ይላል። መላእክትም ለሌሎች ቅዱሳን ያልተሰጠ ይህን ስልጣን አይተው ሰባቱ ሰማያትን አልፎ ከሚያስፈራ ከክብር ባለቤት ዙፋን ፊት ይቆም ዘንድ ለምድራዊ ሰው ይህንን ነገር እንዴት ይቻላል እያሉ አደነቁ። ይህንንም ሲያደንቁ ጌታችን ከመንበሩ ከዙፋኑ ተነስቶ አፉን እና እግሩን መላ አካላቱን ሁሉ ሳማው። የሚሳማው ማነው? ዘራብሩክ ነው። ሳሚው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ጌታችን የዘራ ብሩክን አፍ የዘራ ብሩክን እግር የዘራ ብሩክን መላ አካላቱን ሁሉ ሳመው ይላል። ሊሳም የሚገባው ጌታ መሆኑ ቀርቶ ተሳሚው ፍጥረት ሆነ ማለት ነው። ይህም ብቻ አይደለም። ከዚህም በኋላ እናቱ ማርያም አፉን እና እግሩን መላ አካላቱን እንድትስመው፣ በቅንፍ እንድትባርከው አዘዛት ልክ ጌታችን እንደሳመው ዘራ ብሩክን አፉንና እግሩን መላካላቱን እንድትስመው፣ ማርያምም የዘራ ብሩክን አፉንና እግሩን መላካላቱን እንድትስመው ወይ ደግሞ እንድትባርከው አዘዛት። በገነትም በዚህም የዓለም ያሉ ቅዱሳን ክቡራን መላእክት ሁሉ እንዲሁ እንዲያደርጉ አዘዛቸው። እንዴት ነው የሚያደርጉት? ጌታችን መድኃኒታችን ኢየሱስ ክርስቶስ የዘራ ብሩክን አፉንና እግሩን መላካላቱን ሁሉ እንደሳመው፣ የጌታ የእናት ቅድስት ድንግል ማርያም አፉን እግሩን መላካላቱን ሁሉ እንድትስመው እንዳደረገ መላእክትም ሁሉ እንዲሁ እንዲያደርጉ አዘዛቸው። መላእክትን ሁሉ እንዲሁ እንዲያደርጉ አዘዛቸው፣ ማርያም እንዳደረገችውና ጌታ እንዳደረገው ማለት ነው። በጣም ይረብሸኛል ይሄና ሌሎች አሉ። በጣም በጣም ብዙ ያሳያሉ። እንዲህም እንዲያደርጉ አዘዛቸው። መላእክትም የፈጣሪያቸውን ትእዛዝ ሰምተው እጅ ሊነሱ መጡ። በየወገናቸው በየማህበራቸው እጅ እነሱ ስለ ክርስቶስ ደም ደማቸውንም ስለ ክርስቶስም ደማቸውንም ያፈሰሱ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግላን፣ መነኮሳት መጥተው በየወገናቸው በየሥርዓታቸው በየነገዳቸው እጅ ነሱት። እኛንም ዓለሙን ሁሉ በጸሎቱ ያድን ዘንድ ከሴቶች ሴቶች ከወለዷቸው ልጆች ተለይቶ ለመረጠው ሴቶች ከወለዷቸው ልጆች ለይቶ ለመረጠው ለእግዚአብሔር በሰማይና በምድር ክብር፣ ፍቅር፣ አንድነት ይገባል ይሉ ነበር አሉ። ከዚያም በኋላ በዚያ በተሰበሰቡት ሁሉ መንበር ማነው? በዚያ የተሰበሰቡትን ሁሉ መንበር ወይም የበታች አደረጋቸው። እርሱንም ታቦት የበላይ አደረገው ጳጳስም አድርጎ ሾመው ይላል። ይህን ቃል እመለስበታለሁ እዚህ ጋር። በዚያ ከተሰበሰቡት እዚ ጋ ሶሪ፣ በዚያ የተሰበሰቡት ሁሉ የተሰበሰቡት እና ማናቸው? ላስቆጥር መነኮሳት፣ ደናግላን፣ ሰማዕታት፣ ጻድቃን፣ ሐዋርያት፣ ነቢያት፣ ቅዱሳን መላእክትና የጌታ እናት ማርያም፣ ራሱም ጌታ አለ። ሿሚው እሱ ስለሆነ፣ ሌሎቹ ግን እንዳለ ፍጥረታት ናቸው፣ እዚያ የተሰበሰቡ ናቸው። እሺ ብርኬ የናዴል አስገባ። ኦኬ፣ እና ከሁሉ በላይ አድርጎ ሾመውም ይላል። ከሁሉ በላይ አድርጎ ሾመው ሌሎቹን በዚያ የተሰበሰቡትን ሁሉ ብሎ ሲል ከጌታችን በቀር ሌሎቹ ማርያምንም መላእክትም፣ ነቢያት፣ ሐዋርያት፣ ጸርቀን፣ ሰማታት፣ ደናግላን፣ መነኮሳት ሁሉ በሙሉ በነሱ ላይ የበላይ አድርጎ ሾመው ማንን ዘራ አብሩክ። አሁን የቤተ ክርስቲያኒቱ ትምህርት ማርያም መትሕተ ፈጣሪ መልዕልተ ፍጡራን ናት ብለው የሚሉት አስተምሮት አለ። ከፈጣሪ በታች ከፍጡራን በላይ ናት ይላሉ። በቤተ ክርስቲያኒቱ አስተምሮት የአቢ ክብር አለማርያም እንኩሎም ቅዱሳን ያሉ ብለው በሚሉበት ፓርት ማለት ነው የማርያም ክብር ከቅዱሳን ሁሉ ክብር ይበልጣል ብለው ይላሉ። ያ ከሆነ እዚህ ጋር ዘራ ብሩክ በልጧታል። ምክንያቱም በዚያ ከተሰበሰቡት ሁሉ የበላይ አድርጎ ሾሞ ይላል እሱን ማለት ነው። ከዛም አልፎ ከምንም በላይ ጌታችን የዘራ ብሩክን እግሩንና አካሉን አፉን ሳመ። እናቱም ቅድስት ድንግል ማርያም እንደዚሁ አደረገች ሳመች። መላእክትም እንዲሁ እንዲያደርጉ አዘዛቸው። እነዚህም ሁሉ ጭምር አብረው ከዚሁ ጋር ጌታ እንዳደረገው ማርያም እንዳደረገችው መላእክት እንዳደረጉት የእነዚህ ሁሉ መሰብሰብ ይህ ላይ ያደርጉ ነው። ስለዚህ እዚህ ጋር በተገለጠው መሰረት ይህ ዘራ አብሩክ የተባለ ሌሎቹ እንኳን አልሳሙትም ተብሎ ቢባል ጌታችንና እናቱ ቅድስት ድንግል ማርያም መላእክት አፉንና እግሩ መላካለቱን ስመውታል። ይሄ እዚህ ክፍል ላይ አለ ማለት ነው። በተመሳሳይ በዚሁ በዘራ ብሩክ በባለፈው ደርሳነ መድኃኒዓለም ላይ ከዚሁ ከመሳም ጋር በተገናኘ ደርሳነ መድኃኒዓለም ወገደ ለመባህ ጽዮን ላይ ኦኬ፣ እንዲሁም የሚል ቃል አለ። እንዳለን ወደና ማለ ሲሆን አንድ ቅርታ ጠብቆ ዘጠና ስድስት መሰለኝ፣ ዘጠና ስድስት አካባቢ እያወጣት ነው። አይ እሱ ጭሱ ነው የዘጠና ስድስቱ ሰማኒያ ስድስቱ ጭሱ ነው እሱንም እመጣበታለሁ። ይሄ መቶ ሀምሳ አራት ገጽ መቶ ሀምሳ አራት ድርሳነ መድህን ያለም ወገድ ለመባህ ጽዮን ያው መድህን ያለም በሀያ ሰባት ነው የሚውለው መባህ ጽዮን የሚባል ጻድቅ አባት ተብሎ የሚባል በሀያ ሰባት ነው የሚውለው ድርብ ማለት ነው። እና በዚህ ክፍል ላይ ምዕራፍ ሰባት እንዲህ ይላል ዳግመኛ የአባታቸውን የመባጽዮንን ደግነቱን እንነግራቸዋለን። ብቻዬን ከቆምኩበት እንደ ሽቱ መዓዛ ሽታው የሆነ ኦኬ መዓዛ ሽታው በጎ የሆነ የህይወት መዓዛ ወደ እኔ ይመጣል አለ። ብመለከትም ብቻዬን ነኝ። በእኔ ምንም ላይ እንደሆነ አሰቡ። ወደ ቅዱሳን ሄዱ እግዚአብሔር አሳይቷቸው እንደሆነ የነግሩኝ ዘንድ ደርሼ በእኔ ላይ የሚሆነውን ነገር ሁሉ ነገርኳቸው። ሰምተውም ከስጦታ የተነሳ አደነቁ። የይቅርታንም አምላክ አመሰገኑት። አንተም ብፁዕ ምስጉን አሉኝ። ይህ የመዓዛ ሽታ መድኃኔ ዓለም ነው። የመረጣቸውንም ሰዎች በመጣ ጊዜ ልማዱ እንደዚህ ነው፣ አስቀድሞ ከመዓዛ ያጠግባቸዋል፣ ከዚያም በኋላ ይታያቸዋል። አንተም ታየው ዘንድ አለህና ለማየት ተዘጋጅ። ከዛሬ ጀምሮ በሸተተህ ጊዜ ስገድለት፣ ወደ አንተም እንደደረሰ እወቅ አሉት። ይህንንም ሰምቶ ደነገጠ። እኔ ኃጢአተኛው ምን እለዋለሁ፣ እርሱ እንደወደደኝ ያዘጋጀኝ እንጂ። እነዚህ ቅዱሳንም አሜን፣ እውነት ይሁን አሉ። ከዚህም በኋላ ትንሽ ቀን ተቀመጠ። የመዓዛውም ሽታ ከእሱ አልተወገደም። ከዕለታት በአንድ ቀን ጌታችን ኢየሱስ ክርስቶስ በተወለደበት በታሕሳስ 29 ቀን በዓሉንም ለማክበር ከቤቱ በወጣ ጊዜ የዚያን ጊዜ የጨረቃ ብርሃን ነበረ። ወደ ሰማይ መንጋጦ